ከታሪካቸው ተማሪ፣ ከሐዲሳቸው ተማሪ፣ ከቁርአን ተማሪ። ቁርአን ላይ ያለን ትርጉም በሚቀይር መንገድ እንዳትረጅ። እኔ ጠባብ የሆነች አቅልን ያለችን የአላህን ኪታብ ለመመንዘር የኔ ጠባብ አቅል አትበቃም። የነብዩን ሐዲስ ለእኔ ጭንቅላት ካልተስማማምል ሰው አይደለሁም። ግጥም አድርጌ ነው ማምለክ መጀመሪያ እሳቸውን መውደዳቸው ጠቅሞኛል፣ መውደዴ ጠቅሞኛል። ስለዚህ ነብዩ አለይሂ ሰላት ወሰላሙን የህይወትሽ አካል አድርገሽ ያዥና ትምህርት ቀላል ነው። ከዛ በኋላ እገሌ አለ ስትባይ አለ የተባለው ሰው ሁሉ ከነብዩ በታች ነው፣ አለይሂ ሰላቱ ወሰላሙ። ወደ ነብዩ አለይሂ ሰላት ወሰላሙ ሲራጥ፣ ወደሳቸው መንገድ ያልተጣራ ሰው ትክክል አይደለም ግን እውቀቱን እናከብርለታለን እውቀቱን እናከብርለታለን። አንጠላውም፣ የሱን እውቀት ነብያችን የመጨረሻ ያተናገሩትን ነገር አንድ ነገር ጨምሬ ልሂድ። ሲራጠል ሙስጠቂምን ሲያስረዷቸው ለሰዎች ለባልደረቦቻቸው አንድ ትልቅ መስመር ሳሉ አንድ መስመር ትሳሉ እና እናንተ እዚህ ናችሁ፣ ይሄ ሲራጠል ሙስጠቂም ነው። ቀጥተኛው መንገድ ማለት ነው። ቀጥተኛው መንገድ ምራን አይደለ? በየሰገርንበት ሰዓት ምን ነው ይሄ ቀጥተኛው መንገድ ነው። ከዚች መንገድ እኔ ካሳየኋችሁ መንገድ፣ እውነተኛዋን መንገድ ካለቀቃችሁ እዛ ጫፍ ጀነት ነው ያለው አሉ። ነገር ግን ሽባ የሆኑ ቀጫጭን መንገዶች አሉ። ሲራጠል ሸያጢን፣ ሲራጠል ናስ፣ ሲራጠል ፉላን፣ ሲራጠል ፉላን፣ ሲራጠል ፉላን የሰዎች ሲራጥ ነው። ኢስላም ለህሊናሽም ለልብሽም ማብራሪያ እንኳን ሳትፈልግ የምትረጁ ነገር ነው። ላኪን ያው ሪቨርት ስታደርጊ ሽምያ እንዳለ አውቃለሁ። ይሄኛው ነው ትክክል ያኛው ነው ትክክል ይሄ ነው እንደዛ ይሄ ነው እንደዛ ላ ወላሂ፣ እናንተ ና እኛ ልናጨበጭብላችሁ አልመጣ እናንተ ከፈራችሁ ስላላችሁን አልሰለማችሁም ስላላችሁን አልሸለምንም አልሰለምንም ማለት ነው። ላ ያ የግለሰብ አስተያየት ነው። እንደዛ ያለኝንም ሰው ለአላህ ብዬ ወደዋለሁ። በተረዳበት መንገድ ተረጎመው እሱ ስላለኝ ነው እንደ እኔ ያልሰለምኩት ሰለምኩት። ሻሃዳ እኮ እንዴት እንደሆነ ሰዒዲ ሙስጠፋ ዓለይሂ ሰላት ወሰላም አሳይተውናል። ከዛ በኋላ ያለው ነገር ወላሂ የማይጠቅም ነው እማይረባ ነው። ሰዎች አይደሉም ለአዲስ ዓለም እስልምናሽ ዳኝነት የሚሰጡሽ፣ ሙስሊም ነሽ፣ ኩፋር ነሽ፣ ትክክል አይደለሽም፣ ትክክል ነሽ የሚለው ምክር እንኳን መስጠት የፈለገ የአዲስ ስልክ ቁጥር እዚህ እጁ ላይ ያለ ብቻሽን መጡ ይምከርሽ ከዛ ውጪ የታሪክ ሽሚያ ነው። እኛ ሸፉላንን ወይ እገሌ ፉላንን እገሌ ፉላንን ላ ወላሂ ነቢዩን ዓለይሂ ሰላቱ ወሰላሙን አሽረፈል አምቢያ ሚነል ሙርሰሊን ተቀይ ሚነል ተቀይን ሷሌ ሚነሳሊን አቢድ ሚነል አቢዲን የሆኑትን ነቢይ ስከተል እሞታለሁ። መጨረሻዬ እሱ ነው። እገሌ እንዲያብራራልኝ የምፈልገው የአረብኛ ቋንቋ ሊሆን ይችላል። እገሌ ግን ቁርአንን እኔን በተረጎምኩት መንገድ ተረዳኝ ተረዳኝ ካለ አሁን በእኔና በሱ መካከል የነበረው ወዳጅነት ባይቋረጥም ስህተቱን እንድሸከም ቡድኑን እንድሸከም እየጋበዘ ነው ማለት ነው። ቁርአንን አረብኛው እንደሆነ እንጂ ሰው መማር ያለበት ይሄ ማለት ይሄ ነው አይለኝም፣ አላህ ብሎኛል። አላህ ከተናገረበት ንግግር ውጪ ያለው ትርጉም በአጠቃላይ ባጤል ነው። ነብዩ አለይሂ ሰላቱ ወሰላሙ ካሳዩበት መንገድ ውጪ የሚመክሩን ሰዎች ሁሉ አላህ ለነሱ የሚዘንላቸው ለኛም ይዘኑልን። እኔ ረሱሉን አለይሂ ሰላቱ ወሰላሙን በአስራ አራት አመት ያፈቀርኩ ሰው ነኝ። አንተን ወደሃለው ለአላህ ብዬ ወንድሜ ነህ። በየትኛውም ግሩፕ ውስጥ ተካተት፣ ላኪን ያ ግሩፕ የው መልቂያማ ወይም ቀብር ስትዶል ድንህ ምንድን ነው ስትባል እኔ እዚህኛው ግሩፕ ነኝ ትላለህ? አትልም። ድንህ ምንድን ነው ስትባል ኢስላም ነው የምትለው። ነብይ ማነው? ስትባል ሸፉላን ነው የከተከተልኩት አትልም። ሙሐመድ ነው ነብዬ ነው የምትለው። ከዚህ ውጪ ያለው አረዳዳ አዲስዬ ላየንፋ ዕልሙን ላይንፋ እውቀት ኪሳራ ካመጣባቸው ሰዎች በአላህን እንጠበቃለን። አላህንም ምን ለምንዋለን፣ ጠቃሚ የሆነውን እውቀት ብቻ እንዲያሳውቀን። ላትዕሊምና ዕልሚን ላየንፋ የማይጠቅምን ነገር አታሳውቅም። አይረባን አይረባንም። ናፊ የሆነውን ነገር ደግሞ አላህ ያሳውቀን። ቁርአንን በወረደበት መንገድ ብቻ እከተለዋለሁ። የነብዩን ዓለይሂ ሰላቱ ወሰላም ሐዲስ በእኔ ስንፍና ምክንያት ለአቅሌ ካልገባኝ እኔ ነኝ እኮ ሰነፉ፣ ስላልገባኝ ሪሼፕ የምደረገው እኔ ነኝ እንጂ ለእኔ ተብሎ ቁርአንም ሐዲስም ሼፕ አይደረግም። እኔ ለቁርአን እገራለሁ፣ ሼፕ እደረጋለሁ። ለእስልምና ኢስላም ለእኔ እንዲመቼኝ ብሎ መንገዱን ቀይሮ ሌላ መንገድ ሊያመጣልኝ አይችልም። ወላሁ አለም። በተናገርኩት ንግግር ሁሉ ጥመቱ የራሴ ነው። የቂያማ ቀን አላፊት ይያዝበታል። የተናገርኩት ነገር ግን ሀቅ ከሆነ ወረቢ ወረቢኩ የአላህ ማገዝ የአላህ መምራትና የነቢያችን አለህ ሰላት ወሰላሙ ሱና ነው። ከዛ የተረፈውን ገጠር ተቀምጠው አፈር እየገፉ ላምባና ኩራዝ እየለኮሱ ለእኛ ወተት እያጠጡ ዳቦ እያገመጡ ለደከሙብን ሰዎች አላህ ጀነት አልፈርዲዎስን ያዘጋጅላቸው። ወደ ጀነት አልፈርዲዎስ አላ እለፉ ይበላቸው። ሹብሃንና ግርግርን ላላሳዩን ሰዎች አላህን በቀጥታ እንድንገዛው ሂዲያ ለረድ ለሰጠን ለሱ ለጌታዬ ሽኩር ይገባው። አልሐምዱሊላሂ ረቢል ዓለሚን ሱም አልሐምዱሊላሂ ረቢል ዓለሚን ሱም አልሐምዱሊላሂ ረቢል ግለሰብን ከመከተል ወጥቼ ግለሰብን ልከተል አልችልም። መከተልማ ካለ ነቢ ኢሳን መከተል ነበር። ከነቢ ኢሳ ላነሰ ሰው አልታጭም። እርሶ ነቢ ኢሳ ያለ ባሪያን ነው ካልኩ በኋላ ፍጡር የሆነ ሰው የነብዩንና መንገድ እንዲያሳየኝ ወይንም ደግሞ የቁርአንን ትርጉም በሱ መልክ እንዲያስረዳኝ አልፈልግም። ቁርአን በወረደበት መንገድ ብቻ በቃኝ። ሐስቡን አላሁ ወኒዕመል ወኪል። ሰላሙን አለይኩም ወራህመቱላሂ ወበረካቱ። ያው፣ ቀለዋጭ አይደለሁ፣ ሌላ ቤት መሄድ አይቀርም።